ሽበት ምን ይሆን ምክንያቱ? ምን ይሆን ምክንያቱ? ዓይኖች የተራቡ ደረስ ሳቱ፣ የዘግንየ ሽበት ምን ይሆን ምክንያቱ? ምን ይሆን ምክንያቱ? ዓይኖች የተራቡ ደረስ ሳቱ፣ ቢደርስ መምጫሽን አስበዋል

እናመሰግናለን ዛይን ባንድ። ብሩክ ሰለሞን በኤልኤም ስድስት ተወክሏል። ከወደዳችሁት ያልተገደበ ድምጻችሁን በ8222 ልትልኩለት ትችላላችሁ። የጋሽ መሃሙድ አሕመድን ዓይኖቼ ተራቡ የተሰኘውን ሙዚቃ ከዛይን ባንድ ጋር ትጫውቶልናል። እናመሰግናለን። ዳኞች አስተያየት ብቻ ይሰጡልናል። እሺ ተወዳዳሪ ብሩክ እንዴ መቼም የማሙድን በቀጭን ድምፅና በመካከለኛ ድምፅ እንደ መስማት የሚያስደስት ነገር የለምና ይዘው ስትመጣ ደስ ነው የሚለኝ። ደግሞ ይሳካልሃል ይገርመኛልና ምናልባት ለወደፊቱ ሲንግል አይቀርም ግን አልበም ከሰራ የዚህ የዜማ የጋሽ መሃሙድን የዜማን አካባቢ መፈለጋለብ ወይ ደራሲውን ካለ እንዲሰራልህ ምክንያቱም በጣም የሚገርመኝ ነገር አንደኛ በጋሽ መሃሙድ ረጅም ጊዜ ጆሮችን ከሰላሳ አመት በላይ ለምዶት አልዘፈኑን እና ማንም የሚያስደስት ለምን ጆሮችን ላይ ቀርቷል። ዜማው እና አንተ ላይ ስሰማው በቃ ዝም እያውን ቁጭ ብዬ ሳስብ የራሱ ዜማ ስቢሆን ብዬ ነው ማስበው እና በጣም አሪፍ ነው። በጣም ነው ደስ የሚለው የሆነ ያንተ ፐርፎርማንስ ሲመጣ እንጆ ነው ማድረገው። ለምን መሰለን እንበራ አመራረጦች አሪፍ ናቸው። ብዙ ነገሮችን አስተያየቶችን አስተካክለ አስተካክለ ቅድም ያሳቀኝ በኦርጋን ራሱ በእጅ ይከብዳል። ፓፓፓፓ ምናምን ሚለው ዛሬ በቃ መጣያችን ሙድና ፓፓፓ በላ ስትመጣ ትንፋሽ አጣራ እና ብዙ ነገሮችን አስተካክለ ነው የመጣው። እና እነዚህ ነገሮችን ትልቁ ነገር ምንድን ነው ደግሞ ይህ ፕሮግራም ትልቁ እንትን አዳዲስ ድምፃያኖች ግራጅዋሊ እንዴት እየመጡ እየመጡ ለውጣቸውን እያሳያችሁን ለኛ እስኪገርመን ድረስ ለተመልካች ለቤተሰብ ሰብ እስኪገርመን ድረስ ለውጣችሁን ነው የሚችል ብቃት ያለው ሰው፣ ምንም ትርጉም የለውም። ልክ መጨረሻ ደረጃ እና ያንተ አካሄድ በጣም ነው። ዘፈን አመራረጥ በጣም አሪፍ ነው። ቆንጆ አቀራረብ ነበር። ምናልባት እዚህ ዘፈን ላይ የወረደ ዜማ ክፍሎች ላይ በቃ ስትቸገር፣ እሱ ላይ ደግሞ በጣም የገረመኝ አሬንጅመንቱ ኃይለኛል። አንተ ወርደህ ብሎዊንግ ሁሉ አለ እንደም አንድ ቦታ ዜማውን የቀየርክበት መንገድ በጣም ነው። ደስተኛ እንኳን ትንሽ ወደ ራሴ ያረካታለች ቃና ያረካት፣ አሪፍ ነው። ይሄ ደግሞ ምንድነው ለወደፊቱ ወደ ዜማ ክፍል ስትገባ ድርሰቱስ ልገባ ትችላለህ ምናምንና እነዚህ አይነት ልምምዶች ያስፈልጋሉ። ብሩክ፣ በጣም ደስተኛ ነኝ። መልካም እድል። እሺ፣ ብሩክ ያመጣው ዜማ በጣም ጥሩ ዜማ ነው። በደንብ አድርጎ መፈተሽ የሚቻልበት ነው፣ ያንተን የዘፈንክበትን መንገድ ማለት ነው። ለፈተና ጥሩ ዜማ ነው የመረጥከው። ጋሽ መሃሙድን በቀጭን ድምጽ ማሰብ አይቻልም። አንተ ግን ወደ ራስ አምጥተህ በጣም በጥሩ ሁኔታ ተጫውተዋል። በነገር ላይ ጊታር ነው የምትወደው፣ ድራም ነው የምትወደው? መሀከል ላይ ድንገት የሚያደረግ ነገር ስላለ ድራሙን ነው ጊታሩን ነው የምትከተለው በአብዛኛው? በጣም ይሄ የሚያሳየው ምን እንደሆነ ታውቃለህ? ከምትሰማው ከአጃቢዎች ጋር ካሉት ሙዚቀኞች ጋራ በደንብ ውስጥ እየተነጋገረ ነው የሚዘፍ ነው። እና ስሜትህ ሙሉ እንደሆነ ነው መድረክ ላይ የሚገባኝ። ና ግን እንዳይለምድብሽ እነዚህ ነገሮች በውስጥ የያዘው እሱን አይነቱ ስም በውስጥ ቁጠረው። ሳክስፎኖቹ የሚያጅቡበት ጋር ቅድም አማን ብሎታል። እኔ እሱ ጋር ነው ትንሽ ኮንፈርት ያልተሰማ መሰለኝ። ከሳክስፎኑ ጋር አብረህ የአንተን ዜማ አብሮ ፓራረሊ ማስኬድ፣ እነሱ እየተጫወቱ እዛ ጋር ትንሽ የሚያስፈልገው ያክል የተጫወትከው አልመሰለኝም። እና እንዲህ አይነት ብሎዊንጉን ከኋላ ኖሮ ትልቅ የሙዚቃው ፓርት እዛ ጋር እየተጫወተ የምትዘፍንበት ቦታ ጋር በደንብ ጥንቃቄ ያለው ጥናት አድርግ። እዛ ጋር ቅጥቅጥ አድርገ በደንብ ችየዋለሁ እስከሚለው ድረስ ራስን መፈተሽ አለብ። እሺ፣ በተረፈ በጣም ጥሩ ነው የተጫወትከው ከቅኝት ጋር በተያያዘ የተወሰነ ነበር ዛሬ ቅኝት እያለ እንዲህ እንዲህ ማለት ጀምረ ስለዚህ ልታስብበት ይገባል ማለት ነው በተረፈ አሪፍ ነው በርታ ብሩኬ እንዴት ነህ ደህና ነን አይደል በጣም ቆንጆ ምርጫ ነው በጣም ቆንጆ አቀራረብ ነው በጣም ለውጥህን እያሳየህ የመጣህን ፕሮግረሱን ማድነቅ በጣም ፈልጋለሁኝ በድጋሚ እውነቴን ነው በጣም ጎበዝ በጣም በጣም ድንቅ ነገር ነው ያደረገው። እኔ በጣም የወደድኩት እቺ ቫሊዩ አድ የምንላትን ቴክኒክ ደግሞ አንተ ጋር ጥቃቅን የዜማ ቅንጣቶችን ወስደህ ወደ ራስ ፎርም፣ ወደ ራስ መንገድ፣ ከዛ ደግሞ የጋሽ መሃሙድ የተፈጥሮ ድምፅና ያንተ በጣም የተለያየ ነገር ውስጥ ነው ያለው። ና ቶታሊ በቃ ያንተ ኦሪጂናል ነገር እስኪመስል ድረስ ነው የተጫወትከው። በጣም በጣም ግሩም ነው። ኢነርጂ መድረክ ላይ ያለ ፕሬዘንስ ሙዚቃ ያለ ሙዚቃ ያለ ስሜት ምናምን ፍቅር ሁሉ በጣም ነው የሚታየው በጣም ነው ደስ የሚለው ያለህ ነገር። ግን ዋናውን ጉዳይ እንዳያስትህ ያንተ ጉዳይ አስቦ ማዜም ነው አይደለም። እሱን እንዳይካፈልህ ጭንቅላትህን ሞር ኮንሰንትሬሽንን አስቦ ማዜም ላይ እንድታደረግ ነው አደራምልህ። ሌላው ትንሽ የነበረው ችግር እኔ ያለህበት ኪ ትንሽ የወጣብህ ነገር መሰለኝ። ና ግማሽ ቢወርድ ብያስቤ ደግሞ የታችሁ በጣም ሊወርድብህ ነገር ነው። ሶ እንደዚህ ሲ አይነት ነገር ሲሆን ሁለት አማራጭ ነው የምትወስደው። አንድ ሙዚቃው ከሬንጅ አንጻር የኔ ስላልሆነ ብለህ መተው ወይ ደግሞ ሁለት አሁን ባለህበት ተሟሙተህ ልክ ማድረግ ነው ማለት ነው የሚሆነው። ሶ ላይኛው ጋር በጣም እያታገለህ ነበር፣ ከትንፋሽ ጋርም ግብ ግብ ነበረው ምናምንና በጣም ሌላኛውን የዜማ ክፍሎች ተጨንቀህ ነው ስታዜም የነበረው። እና እሱ ጥሩ አይደለም እንደዛ እንዳታረግ። በደንብ አንተ ላይ ልክክ የሚለውን ከሬንጅም አንጻር ከሁሉም ነገር አንጻር ማለት ነው መምረጥ ያስፈልጋል። አይ በቃ ይህንን ግን በዚህ ኪ በጣም መጫወት አለብኝ ካልክ ደግሞ ልክክ ብሎ ከላይም ከታችም ሳያስቸግርህ እንዲሆን እታች ጋር ለምሳሌ የአሬንጅመንቱን ቅርጽ ብናየው አንተ በጣም ሎው ነገር ወይም ዝቅ ያለ የዜማ ስትራክቸር ውስጥ እያዜምክ፣ ባንዱ ግን በጣም ግሩቪ ነው። አሁን ይሄ ስቱዲዮ ሲሆን ምንም ችግር የለው፣ ማለት በደንብ ተቀምሞ ባላንሱ ተስተካክሎ ምናምን ይወጣል፣ ባንዱም ግሩቪነት ሳይቀንስ ያንተም ድምጽ እንዲሰማ ሆነው ላይቭ። እንደዚህ ግን ስቴጅ ላይ ፐርፎርም ሲደረግ የተለየ ዘዴ ማማከር ያስፈልጋል፣ ከባንዶች ጋር ስለዚህ እሱ ጋራ ስሜቱ ሳይቀንስ የሙዚቃው እነሱም ትንሽ ዝግ እንዲያደርጉልህ ኮሚኒኬት ማድረግ ያስፈልጋል፣ እንጂ አሁን በባዶ ከባንድ ውጭ ብትሰማ ጥሩ ነበርክ። ግን ደግሞ ለብቻ አይደለም ማለት ሁሉም ነገር አንድ ላይ ስለሆነ የሚታየው። እንደሱ እንደሱ አይነት ነገሮች ላይ በደንብ ወደ ጥቃቅን ነገሮች ግባ ብሩክ። በጣም በጣም ቆንጆ ነው።